በጣም ደስ የሚል ሾው ነው የሚሆነው። አይዟችሁ ይላል የሾው ስም። አይዟችሁ የሚሉ አባቶቻችን፣ እናቶቻችን ድምፃቸውን መስማት የምንሻበት ጊዜ ነው። ምክንያቱም በዚህ ዘመን ከመቼውም በላይ አየሩን ሚዲያውን የያዝነው እኛ ወጣቶች አወቅን የምንል ብዙዎቻችን፣ ልጆችን፣ ወጣቶችን ሮንግ ቦታ በሀሳባችን እየወሰድን ስለሆነ አባቶቻችን፣ እናቶቻችን ዝም ያላችሁ በጸሎታችሁ ብቻ እያሰባችሁን ያላቸው እናቶች አባቶች በሚዲያችን እየቀረባችሁ ትውልዱን አይዟችሁ እንድትሉ ወደ ነበረበት ወደ ቀድሞ ፍቅሩ እንዲመለስ አይዟችሁ እንድትሉ በእኛ ሚዲያ እየቀረባችሁ ይህንን ፕላትፎርም አዘጋጅተናል። ስለዚህ እናቶች አባቶች ደውሉልን። የእናንተን ድምፅ አይዟችሁ፣ በርቱ፣ ጊዜው ያልፋል፣ ጥሩ ዘመን ይመጣል እያላችሁ የምታበረታቱበት ፕሮግራም ነው የሚሆነው ስለዚህ ታች በምታዩት ቁጥር ደውሉልኝ ነገም ጥሩ ቀን ይመጣል የሚል ተስፋ እንድትሰጡን ነው። አመሰግናለሁ።